ሀገር ካሳለፍነው ትላንት የምትሰፈር ከታሪካችን የምትቀዳ የትርክት ውጤት ናት። በመሆኑም በዛሬው አመለካከታችን ላይ ተመስርቶ ስለ ትላንት የሚነገረን ትርክት በሕዝቦች መካከል አንድነትን እንደሚፈጥር ቢታመንም ብዛሃነትን የማይቀበል ልዩነትን ማጉላት ባህሉ አድርጎ በቆየው የኢትዮጵያ ፖለቲካ ምክንያት የግጭት አዙሪት ከብዶን ስለመቆየቱ ይነገራል። ብዛሃነት መገለጫቸው የሆኑ ልዩ ልዩ ማንነት ያላቸውን ሕዝቦችን በጋራ ያስተሳሰረው የአድዋ ድልን ምስክር ያደረገች አገር ዛሬም ከሰማንያ በላይ ብሔረሰቦችን በጉያ አቅፋ በምታኖረው ምድር ህብረ ብሔራዊነትን ያገለለ ትርክት ለመገንባት መሞከር መሰረት የሌለውን ህንፃ ለማቆም እንደ መጣር ያለ ሞኝነት ነው ሲሉ በርካቶች ይመሰክራሉ። የተዛባ ትርክት የመጣው በአንድ ጀንበር አይደለም። የተዛባ ትርክት የረጅም ዓመታት ድምር ውጤት ነው እዚህ ደርሶ በሽታም ችግርም እየሆነ ያለው እኛ በታሪክ ስንወቃቀስ የምንኖር ሳይሆን ታሪክን በልኩ እውነታውን በልኩ አስቀምጦ የጋራ የሆኑትን በጋራ ትርክታችን አካል አድርገን ወደፊት ተመልክተን የወደፊት የጋራ አጀንዳዎቻችንን በጋራ የምንፈታበት የነበሩ ትርክቶች የፈጠሯቸው ችግሮች የአሁን እንቅፋት እንዳይሆኑ ደግሞ አስተካክለንና በሚያግባቡን ጉዳዮች ተግባብተን ወደፊት ለመጓዝ የሚያስችሉ የተለያዩ ስራዎች እየተሰሩ ነው በዚህ ሀገር። የጋራ ድላቸውንና ህመማቸውን በጋራ የተካፈሉ ህዝቦች ታሪካዊ ክስተታቸውን፣ ባህላዊ ክዋኔዎቻቸውን እንዲሁም ኢኮኖሚያዊና ፖለቲካዊ ተሞክሮቻቸውን ከትውልድ ወደ ትውልድ የሚያሻግረው ብቸኛው መንገድ የሆነው ትርክት ትላንትን ከዛሬ በማስተሳሰር ነገን የሚሰራ የሰው ልጅ ማህበራዊ አንድነትና አብሮ የመኖር እሴትን የሚያጎላ እንዲሆን መስራት የዚህ ትውልድ ታሪካዊ ኃላፊነት እንደሆነ ይታመናል። ፍጹም ልዩ ነኝ ልነጠል፣ ትክክል አደለም። ፍጹም አንድ ነን ከኔ ውጭ መልክ የለህም፣ ትክክል አይደለም። ብዙ ነን ግን በጋራ ሆነን ይበልጥ ማማር እንችላለን። በጋራ ሆነን እንደ ፍሩት ፓንች በአንድ ዲሽ ላይ መቅረብ እንችላለን። የአማረ ዛፍ፣ የበዛ ፍሬ ያለው ዛፍ፣ ቅጠሉ የሚያብረቀርቅ የአማረ እንዲሆን ከፈለግን ናሬሽኖቻችን፣ ለልጆቻችን የምንመግበው ነገር ባላንስድ መሆን አለበት። ለአብነት ቻይና የብዛ ህዝብ ተሳትፎ የሚለውን ዘመናዊ ትርክቷን በማስረጽ የውስጥ አንድነቷን ማጠናከር ችላለች። አሜሪካንን ጨምሮ በርካታ ሀገራት የጋራ በሚያደርጉ ትርክቶቻቸው ላይ ቀድመው መስራታቸው ጉልበት ሆኗቸው ብልጽግናቸውን አረጋግጠዋል። ኢትዮጵያም ከትላንት እስከ ዛሬ በውስጥና በውጭ ያሳለፈችው ጦርነት ካሳረፈባት ጠባሳ በቶሎ ለማገገምና የትላንት ዕዳውንም ምንዳውንም በጋራ ለመካፈል ልዩነቶችን አርግቦ የወልት ትርክት መገንባት ይገባታል ያንን ነባር እውቀታችንን ቀርተን ለዛሬ ፍጥነት ጨምረንበት እሴት ጨምረንበት በገጠሙን ችግሮች ልክ ሳይሆን ከችግሮቻችን በላይ በሆኑ እሳቤዎች መተን የማይቻሉ ነገሮችን ወደሚቻል አለም ማምጣት የምንችለው ከታሪካችን እውነትና እውቀት ቀርተን ስንመጣ ያንን በትውልድ አይምሮ ውስጥ ኢንከልኬት ማስረጽ ስንጀምር ያኔ ነው አዲስ ትርክት መገንባት የምንችለው ማለት ነው። የሆነችውን ሆና ዛሬ ላይ የደረሰችው ኢትዮጵያ በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ትርክት የመገንባት ጉዞ ሀብቷን ለማሰባሰብ፣ አቅሟን ለማጠናከር የሚረዳ በልዩነት ውስጥ የሚታየውን መልኳን የሚገልጥ አዲስ ምዕራፍ መጀመሯ ማሳያ ነው። በዚህ ሰማይ ስር የሚረክስ ባህል የሚጣል ሴት የበዛ ዋጋ የሚቆረጥለትም ሆነ ያነሰ ተመን የሚወጣለት ማንነት አይኖርም። ከነጠላ ወደ ብዝሃ ማንነት በማደግ አንድ የበለጸገች ሀገርህን በጋራ የመገንባት ርዕይ ነጠላ ትርክት፣ ነጠላ ህልም፣ ነጠላ መዳረሻ፣ እንደዚህ የተዘበራረቀ ነገር ወደ አንድ ግብ የማይወስድ ነው። የሚሆነ ሰብሰብ እናድርገው። የገዢ ትርክት አስፈላጊነት የጋራ ሀገር፣ የጋራ ብልጽግና፣ የጋራ ትውልድና ያማረ ብሩህ መጪ ዘመን ለመገንባት ነው። ፖለቲካዊና ኢኮኖሚያዊ ብልጽግናን የሚያረጋግጥ ሀገር ለመገንባት በሚደረገው ጉዞ ዘመኑን የሚመጥን አዲስ ትርክት መገንባት በኢትዮጵያ አማራጭ ብቻ ሳይሆን ብቸኛ ምርጫ መሆኑን በርካቶች ይስማማሉ።